በኢትዮጵያ ላይ የሚመዘዙ አጀንዳዎችን በብቃት መመከት ትኩረት ሊሰጠው እንደሚገባው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተናገሩ። የአገልግሎቱ አመራሮችና ሰራተኞች የመሀል ዘመን በሚል ርዕስ በተዘጋጀው ሀገራዊ ሰነድ ላይ ሲወያዩ ተቋማትና ግለሰቦች ኃላፊነታቸውን መወጣት ከቻሉ የኢትዮጵያ የብልጽግና ህልሞች የሚሳኩ መሆናቸውን ያለፉት አመታት ስኬቶች ምስክሮች ናቸው ብለዋል። ሚኒስትሩ የኢትዮጵያን ብሔራዊ ጥቅሞች ማስገንዘብ የመንግስትን ፖሊሲዎች፣ መነሳሳቶች፣ እቅዶች፣ አፈጻጸሞችና ውጤቶች ማሳወቅ የሚዲያና ኮሚኒኬሽን ዘርፎ ኃላፊነት እንደሆነ አስታ አስታውሰዋል የአማራ ክልልን ህዝብ የልማት ጥያቄዎች ደረጃ በደረጃ ምላሽ በመስጠት ረገድ በቁርጠኝነት እየተሰራ መሆኑን የክልሉ ርዕሰ መስተዳደር አረጋ ከበደ ገለጹ ርዕሰ መስተዳደሩ በጎንደር የመገጭ የመስኖና የመጠጥ ውሃ ግድብ ፕሮጀክት ግንባታ ሂደትን ጎብኝተዋል በዚሁ ወቅትም ለበርካታ ዓመታት ተጓቶ የቆየውን የፕሮጀክቱን ግንባታ በማፋጠን ጥቅም ላይ ለማዋል ርብርብ እየተደረገ መሆኑን ገልጸዋል አሁን ላይ የግንባታ ስራው በጥሩ አፈጻጸም ላይ ይገኛልን ብለዋል ኢትዮጵያ የፓኪስታንና አፍሪካ ሀገራት የንግድ ትስስር ለማጠናከር ያለመ ጉባኤ እንደምታስተናግድ ተገለጸ። አምስተኛው የፓኪስታን አፍሪካ ንግድ ጉባኤ ከመጪው ግንቦት ሰባት እስከ ዘጠኝ በአዲስ አበባ ይካሄዳል። በኢትዮጵያ የፓኪስታን አምባሳደር አቲፍ ሻሪፍ ሚያን ፓኪስታን ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያላትን የንግድ ትብብር ለማጠናከር እየሰራች መሆኗን ገልጸዋል። ኢትዮጵያ በምስራቅ አፍሪካ በኮንፈረንስ ቱሪዝም ተመራጭና ተደራሽ በመሆኗ ጉባኤውን ለማስተናገድ እንደተመረጠችም አመላክተዋል።